ሰላም ሰላም፣ የተወደዳችሁ እና የተከበራችሁ የኢዋይቴ ተከታዮቻችን በዛሬ ቪዲዮችን ላይ እንግዲህ፣ ሁለት በጣም ምርጥ ነገሮችን ያሳያችኋለሁ። ስልካችሁ ላይ ማንም ሰው እንዳይደውላችሁ፣ ኢቭን ኢፍ የቴሌ እንኳን ቴክስት ስልካችሁ ላይ እንዳይመጣ የምታደርጉበትን አሪፍ መንገድ ያሳያችኋለሁ። ስልካችሁ ግን ሳምሰንግ ከሆነ የመስራት እድሉ በጣም ዝቅተኛ ነው። ግን ቴክኖ ካላችሁ ይህን ነገር እንድትሞክሩ ታደርጋችኋለሁ። ከዛ በተጨማሪ እንግዲህ ለሰላሳ ደቂቃ ወይም ለአንድ ሰዓት ላይ መቻችሁ ይችላል። በዛ ጊዜ ምንም አይነት ጥሪ እንዳትላለመቀበል የምታደርጉበት ሜትር ያሳያችኋለሁ። የመጀመሪያውን ሜትር ላሳያችሁ ጋ ጋር እንደምትመለከቱት የሴቲንግ ምልክት አለ። የሴቲንግ ምልክቱን ትነካላችሁ። ከዛ የሴቲንግ ምልክቱን ከነካችሁ በኋላ እንዳልኳችሁ በጣም ስልክ እየተደወለባችሁ ለመረራችሁ ሰዎች የሚጠቅም ነው። ከዛ እዚህ ጋር ብሎክ ነምበር የሚል አማራጭ አለ። ብሎክ ነምበር የምትሏን ትነካላችሁ ማለት ነው። ከዛ ብሎክ ነምበር የምትሏን ከነካችሁ በኋላ እዚህ ጋር እንደምትመለከቱት ፋሚሊ ኤንድ ፍሬንድስ የሚል አማራጭ ይወጣላችኋል። ካላያችሁት ላሳያችሁ፣ እዚህ ጋር ፋሚሊ ኤንድ ፕራይቬት የሚል አለ። እሱን ትነካላችሁ ማለት ነው። ከዛ እሱን ከነካችሁ ወዲያ ሁለቱም ላይ ሲሟ እና ሲምቱ ላይ አማራጭ ያመጣላችኋል። ከዛ ጋር ሲቭ ላይ ተደኩና ፕላስትር አላችሁ እናንተ አሁን በዛ ታይብ ላይ ሊደው እንዲደውልላችሁ የምትፈልጉ ስልቁ ቁጥርን ብቻ ማስቀመጥ ነው የሚጠበቅባችሁ ማለት ነው። ከዛ ወጪ ማንም ሰው አይደውልላችሁ። እንደምትመኩት አድ ፋሚሊ ፍሬንድስ ኦ ፕራይቬት ነበር ይላችሁ አለ። ምሳሌ እናንተ 0976 ይሄ ቁጥር እንዲደውልላችሁ ከፈለጋችሁ ይሄን ቁጥር ታስቀምጣላችሁ። ከዛ አርትሉታላችሁ አሁን እዚህ ላይ ያስቀመጥኩት 0976258 የሚለው ቁጥር ውጭ ማንም ሰው እዚህ ስልክ ላይ መደወል አይችል ኢቪዲፍ መደወል ብቻ ሳይሆን የቴሌ እንኳን ቴክስት አይገባላችሁ ማለት ነው። ይህን ሴቲንግ በማስተካከል በቀላሉ ስልክ እየተደወለባችሁ ላስቸገራችሁ ምትመደወል አሁንም አድ ማድረግ ትቻላችሁ። ተጨማሪ የምትፈልጉት ሰው እዚህ ጋር አድ ታደረጋላችሁ። ከዛ ከምትፈልጉት ሰው ውጭ ማንም ሰው ስልካችሁ ላይ አይደውልባችሁ በቀላሉ እንደዚህ በማድረግ የማትፈልጉት ሰው እየደወለ ላስቸገራችሁ ሰው አሪፍ መፍትሄ ነው። ለሳምሰንግ ስልኮች ደግሞ በሌላ መንገድ ይሰራላቸዋሉ ማለት ነው። ወደ ሁለተኛው ላሳያችሁ። ወደ ፈለግኩት ደግሞ ሜተድ ለፍ ማለት ነው። ሁለተኛው ሜተድ ምንድን ነው? በአብዛኛው ጊዜ ሰዎች ኮል ፎርዋርዲንግ ያደርጋሉ። ነገር ግን በምትረሱበት ጊዜ ሰው ደውሎ ላይ ያገኛቸው ይችላል። አሁን ለምሳሌ እኔ ስልኬን ለአንድ ሰዓት ብቻ ሰው ማውራት ባልፈልግና በአንድ ሰዓት ውስጥ ስልኬን ፎርዋርድ አድርጌ ከአንድ ሰዓት ውጭ ግን ያ ፎርዋርድ እንዲቆምልኝ የማደርግበት ቤት ላሳያችሁ። ጨረር ታደርጋላችሁ፣ ከዚ 21 ካደረጋችሁ ወዲያ ጨረር ታደርጉና ለምሳሌ ስልክ ቁጥር ታስገባላችሁ፣ ፎርዋርድ ማድረግ ብትፈልጉትን። ከዛ ካስገባችሁ ወዲያ ጨረር ታደርጉና እዚ ጋር ለሰላሳ ደቂቃ ለምሳሌ የምፈልገው ለሰላሳ ደቂቃ ከሆነ በቃ ለአንድ ሰዓት ወይም ለሰላሳ ደቂቃ ከሆነ ሰላሳ ደቂቃ የምትሏ መካትና ምን አደርጋሉ ማለት ነው። መሰላል አድርጌ እደውላለሁ ማለት ነው። ከዛ ኮኔክሽን ኦፍ ኢንቫሊድ ይለኛል። አሁን ቅድም ዳልኳችሁ ጨረር 21 ጨረር 21 ጨረር ከዛ 09 ከዛ እዚህ ቁጥር አስገባና ና አስገብታችሁ ለምሳሌ ስልሳ ከሆነ 6 እዳደርጋችሁ ከሆነ ታስገቡና ማለት ነው። ከዛ እነዚህ ስደውሉ ምን ለዛ ግዝ ታይም ምን ፊክስ ያደርግላቸኋል ማለት ወይም ጨረር ጨረር ቁጥር ታስገቡና ከዛ ጨረር አድርጋችሁ መጨረሻው ላይ ብለው ቁጥር ካስገባችሁ ወዲያ መሰላ ስታደረጉት ከዛ በምትደውሉበት ጊዜ ኮል ፎርዋርድ ያደርግላችኋል ማለት ነው። በደዚህ በማድረግ በቀላሉ ሰዓቱንም እንደምትመለከቱት ከአዳቱ ተቀምጦልኛል። ሰዓቱን ፊክስ አድርጋችሁ ለዛ ሰዓት ውጪ ምን ማድረግ ነው እንዳይደወልባችሁ ማድረግ ትችላላችሁ ማለት ነው። ለማጥፋት ያው ሀሽሽ አንድ ሀሽ አድርጋችሁ ትደውላላችሁ፣ ይጠፋል ማለት ነው ሙሉ ለሙሉ ማለት ነው። እዚህ ጋር እንደምትመለከቱት ኢሬዝ ይደረጋል ይጠፋል ማለት ነው። ሌላኛው ማሳያችሁ ደግሞ አሁንም ስልካችሁ ላይ የማትፈልጉት ሰው እየደወለ ካስቸገራችሁ ምን ማድረግ እንዳለባችሁ ላሳያችሁ። አሁንም የመደወያው ሴቲንግ ላይ ትገባላችሁ። ከገባችሁ ወዲያ እዚጋ ሴቲንግ አለ። ከዛ አሁንም ቅድም እንዳ እንዳሳያችሁ ብሎክ ነበር የሚል አለ። እዚጋ ብሎክ ነበር የሚል አለ። ከነካችሁ ወዲያ እዚጋ ሁለት አይነት አማራጭ አለ። ሁለት አይነት አማራጭ አለ። እዚጋ ሁለት አይነት አማራጭ አለ። ከሁለት አይነት አማራጮች ውስጥ ሁለት አይነት አማራጭ አለ